በክልሉ 98 በመቶ ነዋሪ ለወባ በሽታ ተጋላጭ መሆኑ ተገለጸ። በቤኒሻንጉል ጉሙዝ ክልል የክረምት መውጣት ተከትሎ የወባ ስርጭት የሚጨምርበት በመሆኑ ኅብረተሰቡ የመከላከያ መንገዶችን በአግባቡ ሊተገብር እንደሚገባ የክልሉ ጤና ቢሮ አስታውቋል። የክልሉ ጤና ቢሮ የፕሮግራም ዘርፍ ምክትል ቢሮ ኃላፊ አቶ አብዱል ሙኒየም አልበሽር በቤንሻል ጉሙዝ ክልል 98 በመቶ የሚሆን ነዋሪ ለወባ በሽታ ተጋላጭ ነው ብለዋል። በክልሉ የወባ በሽታ ለመከላከል ከባለ ድርሻ አካላት ጋር በተሰሩ የተቀናጁ ስራዎች አበረታች ውጤቶች መገኘታቸውንም ጠቁመዋል። የወባ በሽታ ስርጭት ለመቀነስ የጸረ ወባ ኬሚካል ርጭት፣ የመኝታ አጎበር ስርጭት፣ የአካባቢ ቁጥጥር ስራ እየተሰራ መሆኑን የገለጹት አቶ አብዱል ሙኒን በክልሉ ለመጀመሪያ ጊዜ በ13 ወረዳዎች የወባ መከላከያ ክትባት እየተሰጠ እንደሚገኝ አስረድተዋል። 198,524 ቤቶች የጸረ ወባ ኬሚካል ርጭት የተከናወነ ሲሆን 54 ሺህ የህብረተሰብ ክፍል የተሳተፈበት የአካባቢ ቁጥጥር ስራ መከናወኑን አንስተዋል። የወባ በሽታን በተመለከተ ለ494898 የህብረተሰብ ክፍሎች የጤና ግንዛቤ ማስጨበጫ ትምህርት መሰጣቱንም ጠቁመዋል። አሁን ወቅቱ የክረምት መውጫ መሆኑን ተከትሎ የወባ ስርጭት እንደሚጨምር ጠቅሰው ህብረተሰቡ የመከላከያ መንገዶችን በአግባቡ ሊተገብር ይገባልን ብለዋል። ህብረተሰቡ ውሃ ያቆሩ ቦታዎችን ከማፋሰስ ማዳፈን ስራዎች ባሻገር አጎበርን በአግባቡ በመጠቀም ከበሽታው ራሱ እንዲጠብቅ ምክትል ቢሮ ኃላፊ ጥሪን አቅርበዋል። አርባ ስድስት ሺህ ቶን ቡና ከክልል ወደ ማዕከላዊ ገበያ ለማቅረብ እየተሰራ መሆኑን ባለስልጣኑ ገለጸ። ዘንድሮ የምርት ዘመኑ አርባ ስድስት ሺህ ቶን ቡና ከደቡብ ኢትዮጵያ ክልል ወደ ማዕከላዊ ገበያ ለማቅረብ እየተሰራ መሆኑን የደቡብ ኢትዮጵያ ክልል ቡናና ቅመማ ቅመም ባለስልጣን ገልጿል። የክልሉ ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አማኑኤል ብሩ እንደገለጹት የቡና ምርት አሰባሰብና ጥራት አጠባበቅ ተግባር በትኩረት በመፈጸም በዘንድሮ የምርት ዘመን 46 ሺህ ቶን ቡና ወደ ማዕከላዊ ገቢ ለማቅረብ እየተሰራ መሆኑን ገልጸዋል። በክልሉ 287 የታጠበና 139 ያልታጠበ ቡና ማዘጋጃ ኢንዱስትሪዎችና ከ890 በላይ ላኪያ አርሶ አደሮች መኖራቸውን የገለጹት አቶ አማኑኤል የቡና ቅመማ ቅመም ምርቶች በብዛትና በጥራት በማምረት የሀገርቱን የውጭ ምንዛሬ አቅም ለማሳደግ ጥረት እየተደረገ ነው ብለዋል። በዓለም የቡና ግብይት ፍላጎት እየጨመረ መምጣቱን ለኢትዮጵያ መልካም እድል የሚፈጥር ነው ያሉት ዳይሬክተሩ ሕገ ወጥ ነጋዴዎችና ደላሎችን በመከላከል ረገድ በየደረጃው ያለው አመራር ድርሻው እንዲወጣ ጥሪን አቅርበዋል። የዋጋ ንረት አስመልክቶ የሚፈጠረው ችግር በመለየት የመፍትሄ እርምጃዎች በመውሰድና ገበያውን በማረጋገጥ ረገድ በትኩረት ሊሰጥ ይገባል ሲሉ የክልሉ ግብርና ቢሮ ኮሚኒኬሽን ያገኘነው መረጃ ያመለክታል። በትግራይ ክልል የንጹህ መጠጥ ውሃ ተጠቃሚ የሚያደርግ የግንባታ ውል ስምምነት ተፈረመ። የውሃና ኢነርጂ ሚኒስቴር በትግራይ ክልል በህዳጋ ሐሙስና በፍሬ ወይኒ ከ611 ሚሊዮን ብር በላይ በሆነ አጠቃላይ ወጪ የመጠጥ ውሃ ግንባታና የውል አስተዳደር የማመከር ስራ የውል ስምምነት ተፈርመዋል። የውል ስምምነቱ የተፈረመው ከትግራይ የውሃ ጥናት ዲዛይንና ቁጥጥር ኢንተርፕራይዝ የፍሬ ወይኒ የመጠጥ ውሃ ፕሮጀክት ከ19 ሚሊዮን ብር በላይ የግንባታ የውል አስተዳደር ለማማከር እና ከትግራይ የውሃ ስራዎች ኮንስትራክሽን ኢንተርፕራይዝ ጋር የህዳጋ ሐሙስ 279 ሚሊዮን ብር የፍሬ ወይኒ የመጠጥ ውሃ ፕሮጀክት ከ313 ሚሊዮን ብር በላይ የግንባታ ስራ ውል እንደሆነም ተገልጿል። የውል ስምምነቱን የፈረሙት በውሃና ኢነርጂ ሚኒስቴር የመጠጥ ውሃ ሳኒቴሽን ዘርፍ ሚኒስቴር ዴታ ዶክተር አምባሳደር አስፋው ዲንጋሞ ጨረታውን አሸንፈው የውል ስምምነት የፈረሙ ድርጅቶች የክልሉ ህዝብ የንጹህ መጠጥ ውሃ ተጠቃሚ በሚያደርግ መልኩ በፍጥነትና በጥራት በመስራት ከታቀደው ጊዜ ባጠረ ሁኔታ ሰርተው እንዲያስረክቡ አሳስበዋል። በቀጣይ የህዳጋ ሐሙስ ፕሮጀክት የውል አስተዳደር የማማከር ስራ ለመዋዋል ሚኒስቴር መስሪያ ቤቱ ድርድር ላይ እንደሆነም ገልጿል። የትግራይ ውሃ ጥናት ዲዛይን ቁጥጥር ኢንተርፕራይዝ ዋና ስራ አስፈጻሚ ዶክተር ኢንጂነር መሐሪ ገብረ ዮሐንስ ድርጅቱ ከፕሪቶሪያው ስምምነት በኋላ የትግራይ አጎራባች ህብረተሰብ የልማት ተጠቃሚነት ለማረጋገጥ በአዲስ መልክ ተደራጅቶ እየተሰራ መሆኑን ገልጸዋል። ለፕሮጀክቶቹ ግንባታ የሚፈጀው ጊዜ ከ12 ወር እስከ 15 ወራት ድረስ እንደሆነም ተገልጿል። ሰባተኛው ሀገራዊ ምርጫ ሰብዓዊ መብቶችን ባከበረ መልኩ እንዲከናወን ተጠየቀ። የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ የመገናኛ ብዙኃን ነፃነትን በማሻሻል በተለይም ከመጪ ሰባተኛ ዙር ሀገራዊ ምርጫ ጋር ተያይዞ የመገናኛ ብዙኃን ባለሙያዎች አቅምና ዝግጅት ለማጠናከር በሚቻልበት ሁኔታ ላይ ተወያይቷል። በዚህም ሀሳብን በነፃነት የመግለጽና የመረጃ ተደራሽነት መብቶችን በማረጋገጥ እንዲሁም በሰብዓዊ መብቶችና ዲሞክራሲያዊ ጉዳዮች ላይ ህዝባዊ ተሳትፎን በማሳደግ ረገድ ሁለቱ ተቋማት በሚኖራቸው ሚና ላይ መክረዋል። በውይይቱም የኢሰመኮ የመገናኛ ብዙሃን ነጻነትን ሀሳብን በነጻነት የመግለጽ መብት ተፈጻሚነት አስመልክቶ ምክረ ሀሳቦችም ቀርበዋል። በተጨማሪ መገናኛ ብዙሃን በሰብአዊ መብቶች መከበርና በዲሞክራሲያዊ ስርዓት ግንባታ ውስጥ ያላቸው ሚና በኢትዮጵያ የመገናኛ ብዙሃን ሽፋን ሚዛናዊነትና አካታችነት ሁኔታ እንዲሁም ሙያዊ ስነ ምግባርና ሰብአዊ መብቶችን አክብሮ በመንቀሳቀስ ረገድ የሚስተዋሉ ትኩረቶች የሚሹ ጉዳዮችም በውይይቱ ተነስተዋል። በዚህም ከሰብአዊ መብቶች ዘገባ ጋር የተያያዙ ስልጠናዎችን ለመስጠትና ሰብአዊ መብቶችን ያከበረ የመገናኛ ብዙሃን ምህዳር ለመፍጠር መደበኛ የውይይት መድረኮች በማዘጋጀት በጋራ እንደሚሰራም ተገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዶሎ ንቁና ነጻ መገናኛ ብዙሃን ለሰብአዊ መብቶችና ለዲሞክራ ራሳዊ ስርዓት ግንባታ ያላቸውን አስተዋጽኦ ከፍተኛ መሆኑን ጠቅሰው ኢሰመኮ ከመገናኛ ብዙሃን ባለስልጣናትና ከሌሎች ባለድርሻ